ቤተሰቦች እንዴት ናችሁ? ሰላም ናቸው? አልሐምዱሊላ፣ አሁን ጋ ሰላም ነው እያላችሁ በሰላማቸው በዘት ተረፈዛለ። እንግዲህ ቤተሰቦች የማወዳቸው የማከብራቸው ዛሬ እንደተለመደው መጥቻለሁ። ለቤት የአዲስ የሆናችሁ ቤተሰብ በመሆን ተቀላቀሉላችኋለሁ። እንግዲህ ዛሬ የኢድ ልብስ መረጣ ላይ ነበር ነው። ከመግቢያው እንደየች ማለት እና አንዳንድ ሰራተኞች ስጭራስ ጨመሩበት ጨማመሩበት ፌስታልን ለብሰው መጡ፣ በአጠቃላይ ማለት ነው በነገራችን ላይ አንዳንዶች እውነት ያበሳጫሉ እኮ አንዳንድ አሰሪዎች የሚገዙት ልብስ ጭራሽ እያወቁ ብርለላው ልብስ ያመጡታል ማለት ነው በሰራተኞች እንደማይሆናቸው እያወቁ ማለት ነው እና ልካቸውን መጠናቸው ሳይዛቸውን ካላወቁ ግን ራሳቸውን ወስተው ቢገዙ በጣም ጥሩ ነበረ ካልሆነም ገንዘቡን ሰጥተዋቸው ግዙ ቢሏቸው መርጠው ከ ከኦንላይን ከቲክቶክም ይሁን እድሜ ለሽኤን ቢሆን ይጠልቡ ነበር ማለት ነው። በነገራችን ላይ አሁን በሽኤን ለኢድ አይደርስም፣ ምክንያቱም ሽኤኖች በጣም አዘግይተው ስለሚያመጡ ማለት ነው። ያም ሆነ ይህ ራሳቸው ወይ ወስደዋቸው ቢገዙ ጥሩ ነበር። አንዳንዶቹ በቃ ከፈለገች ትልበሰው ከፈለገች ስተው እያሉ ጎትተው የሚያመጡት በሚያሳዝን ሁኔታ። ገንዘብ እኮ አውጥተው እየገዙ በቃ የሆነም ያስደስተውን ነገር ቢገዙ ምን አለበት እላለሁኝ፣ አንዳንዴ ማለት ነው። እኔ በነገራችን ላይ ይናህል ይከፋ ተገዝቶልኝ አያቅም ይከፋ ተገዝቶልኝ አያቅም። ግን በፊት አልፎ አልፎ ምን ትገዛልኝ ነበር? ሱሪ ትገዛልኝ ነበር ማለት ነው። ሱሪ ታመጣልኝ ነበርና አንዳንድ አትገዛም ሁለት ስለምትገዛ በቃ ወይ አንድ ሱሪ ከገዛት ወይ አንድ ጉርድ ነው የምትገዛ፣ ወይ አንድ ቀሚስ ነገር ነው የምትገዛ፣ አንድ ፊስታ ላ ነገር ማለት ነው። ያው እንግዲህ ፊስታ ልምባ ይባል ማለት ነው። እና ሱሪ ለብስላትም ያን ዝም ብዬ ስለብስ ያወዛን አስተካከለች ማለት ነው። እና ይህን ያህል ከፋ ነገር ተገዝቶልኝ ቅሚ ይናህል ማለት ነው። ግን አንዳንዶች አያለሁ የሆነ በቃ በተሰረ ያው ኤድስ ሲሆን ተሰበሰባላቸው ወይደም በዛ ሰዓት የብዙዎችን ሳይ ሆነ በቃ ጭራሽ ከሰራተኞች ጋር ሰራተኛ ይቱ አንዱ ቁጥር ሆነ በቃ ሰፊውን ይገዛሉ ማን ሁለት ሰው የሚከተውን ማለት ነው። እና በጣም ይገርማል። እና ወፍራም ኮንዶም ደግሞ የሚያጣቋው ብቻ አላቅም። እንትን በመጠናቸው እንትን አይሉም ማለት ነው። በልካቸው አይገዙም። ካላወቁ ደግሞ ሰራተኞቹን ይዞ ሄዶ መግዛት፣ መጠኑን ካወቁ ደግሞ ደህናውን መግዛት። ከገዙ አይቀር ገንዘብ ካወጡ አይቀር ቢመሰገኑ፣ ሰራተኞችስ ኢድ ነው ደስ ቢላቸው ቢመርቋቸውስ፣ አንድ መግዛት ይችላሉ። ያኒ ጭራሽ እንደዚህ የሚያስጠላውን ከሚገዙ ባይገዙስ፣ እውነት ባይገዙ። ሰራተኞች እንግዲህ እየሰሩ ነው። እየሰሩ ደግሞ እዚህ እያገኙ ከሆነ ለራሱ ሰው አያቀተውም። ለኢዳቸው ገዝተው መልበስ ይችላሉ። ሲጀመር እነሱ ይገዙልኛል ብለን ካላሰብን ኮ ለራሳችን ለኢዳችን ገዝተን እየሰራን ነው። አልሐምዱሊላ እየሰራ ነው፣ ደሞዝ እስከተቀበለ ድረስ ለኢዳችን ማንነው ልብስ መግዛት አያቀተንም እኮ። ግን እነሱ ይገዙልናል ብለን ተስፋ ስለምናደርግ እንጂ ማለት ነው። እና ባይገዙ ደግሞ አንጠብቃቸውም። እና እንደዚህ አይነቱን ከሚገዙ ባይገዙ እላለሁም ማለት ነው እንግዲህ አሁን አይታችኋል። አንዳንዱ ሰ ጃኬት ለብሰው ነው የመጡት። እኔ በጣም የገረመችን ፌስታል የለበሰች ነው የዝባላ ፌስታል አስተካክለው ሰፍተው ለብሰዋለች። አቤት አቤት አቤት! መደሞችን ለማስቆከር እኮ የሚያደርጉት ጥረት እንደ ቅመሞች ማለት ነው። ለተንኮል ሞ ማን ብሎ ለትንኮል አንደኞች ማለት ነው። እውነት ይሁን በጣም በየዋህነትም አንደኛ ነን

ግን ደግሞ ያው ማንም ሰው እንደፈለግ እነሱ ቤት እስካለን ድረስ እንደፈለግነው እንደፈለግ ነው ሊያደርጉልን አይችሉም። እኛ የምንፈልገው ራሳችን ስንገዛ ብቻ ነው እኛ የምንፈልገውን አይነት ልንገዛ የምንችለው። ያው እንግዲህ በመጠኑም እንደምንም ብለን እንደምንም ብለን ራሳችን ማሳመን ነው። ጭራሽ የማይሆነን ማይሆነን ከሆነ ደግሞ አትግዥልኝ፣ እንደዚህ አይነት ልብስ አትግዥልኝ፣ እኔ እንደዚህ አይነት ልብስ አለብስም ብላችሁ መናገር ከዛ በሌላ ጊዜ ያስተካክላሉ ማለት ነው። ወይም ደግሞ ገንዘቡን ይሰጧችሁና ሄዳችሁ ግዙ ይላሉ። ካልሆነም በቃ አይሰጧችሁም ማለት አይገዙም፣ ይቀርባቸዋል። ምክንያቱም ለብሳችሁት የማያምርባችሁ ልብስ ወይም ከራሳችሁ ጋር የማይሄድ ልብስ ባይለበስም፣ ምንም እንትን የለውም ባይለበስም ባይገዛም ማለት ነው እና እኛ ደግሞ ቅመሞች ለፍተን ላባችን ጠባ አድርገን ረመዳን ደግሞ ስኳረል አቤት አቤት እንግዲህ የረመዳን ወይ ስራት አስታውቁታላችሁ እና እንደዛ ደክመን ለራሳችን ለኢዳ እንደዛ ለፍተን ሰርተን ለኢዳችን እንኳን መግዛት ሊያቅተን ሊያቅተን እንድ ምን ነው እና ለራሳችን በቃ አሪፍ አሪፍ ልብሶችን ገዝተን ዝንጥ ማለት ማለት ነው። እነሱ የማይገዙ ከሆነ ነው ግን የሚገዙላቸው ከሆነ መግዛት አይጠበቅም። ለሌላም ጊዜ መግዛት ይቻላል። ሆ እነሱ የሚገዙልን ከሆነ ድራቢ መግዛ ደጋሚ ወጪ ማውጣት አስፈላጊ አይደለም ማለት ነው እንላችኋለሁ። እነዚያ ቅመሞች በጣም ነው ፈታ ያደረጉ ላችኋለን። ቲክቶክ ላይ በተለይ ደግሞ ያቺ ኡጋንዳ ናት ኬንያዋ ልጅ ማለት ነው። ሁሌ ነው የምትከታተለችኝ ሰሚራ የምትላት በጣም ነው ፈታ ብታረገኝ ላይ እና በቃ ሀገሯ ሁሉ ገብታ አባያውን ለብሳ በቃ ልክ እንደነሱ ድራማ ተሰራ ነበር ማለት ነው። ይሁን በቃ ሁሉ ነገር ንግግሯ ቁጭ እንደነሱ ማለት እና በጣም ነበር የምታስቀኝ። ይህ ሁሉ ቅንብር ደግሞ የእሷ ነው፣ ከእሷ የመጣ ነው ማለት እና ብቻ በጣም ፈታ አድርገውኛል ቅመሞች። ይ እንግዲህ በያላችሁበት አላህ ስብሃኖታ ይጠብቃችሁ። አላህ በዚህ ቀን ኢድ ለማለት አላህ ስብሓን ተላ ምስጋና ይገባው ለኢዱም ያደርሰን ማለት ነው። የዓመቱንም ደግሞ ያደርሰን፣ የዓመቱን ደግሞ ከቤተሰቦቻችን የምናሳልፍ ያደርገን ማለት ነው ኢንሻላህ። እና በያላችሁበት አላህ ይጠብቃችሁ። ሰላማችሁ ብዙት ይበልልኝ። ሰላም አለይኩም ወራህመቱላ በረካቱ።